ሰላም አሌይኩም ራህመቱላህ በረከቱድና የተከበራችሁ የጃና ቤተሰቦች እንዴት ናቸው? ሰላም ናቸው? ዛሬ አመናችሁም አላመናችሁም ደስ ብለኛል። ወዲ በጣም ነው የምወደው ከምነግራችሁ በላይ የሆዴ ነገር በቃ አደራ የተበርኩ ነው የሚመስለው ማለት ነው። እና ደግሞ እሱን ደግሞ ዳቦ እንደምወደ የምታጓደኛ እና እሱን ነው ነስካፌ፣ የእዚህ ነገር እንደማይሆንልኝ የምታጓደኛ ያለችው የተመረከተው ሙኑሙ ይዘልኝ የመጣችው ማለት ነው። ተመልከቱ አሁን እንግዲህ ላሳያችሁ ማለት ነው። አይ ዳቦ ዳቦ ዳቦ ዘሊ እቺ ቀብታት ነው የመጣችው ማለት ነው። የዝግጅቱ አሰራር ማለት ነው። ለሴትዮ ብላን ያመጣችው ግን በተቃራኒ ነው እኔ የምበለው ማለት ነው። ለሞሞ እንደታፋት እንደምጣፈት እና እና ምንገረመ ነው ሰላች ይገረመ ነገር አለ ማለት ነው። አሁን ይሄን እንግዲህ ይሄን አመጣች ምንም ለሴትዮይቱም እንዳይቀር ብላ ያመጣችው ግን ሴትዮይቱ ከአንድ ቀን ውጭ አቀምሰው ማለት ነው። ለምን እነሱ አረቦች አብዛኛውን አይበሉም። እና መድናዬ በቅድሚያ ቴንኪዩ ቴንኪዩ በጣም አመሰግናለሁ፣ ይህን ዳቦ ላመጣሽ ዲ ሁለቱንም ማለት ነው። እና ደግሞ እንግዲህ ይሄ ሀላስ እኔ ስንት ወር ይጠቀመዋለሁ? ይሄንን ምክንያቱም ትልቁ ስለሆነ ሁለት ወር በላይ ይጠቀመዋለሁ። በቀን አንድ ጊዜ ብቻ ነው የምጠጣው። በነገራችን ላይ ያው እጃዛ ቤት ሲሆን ቡና ነው የምጠቀመው፣ አረቤ ሰር ደግሞ ይሄንን የምጠቀመው ያኔ እሱን በቃ ከመቅሪብ በኋላ ተንሻ እንሻ ሰግጄ ካልጠጣሁኝ ያው ደስ አይለኝም ማለት እና ወዶች ዬ ይሄንን ይመስላል። ይሄንን አመጣችልኝ። ያው እንግዲህ አዲሱ መጥባችን ይሄን ይመስላል ማለት ነው። ያው በትንሹም ቢሆን እንዲቀን ምግብ እየሰራሁ አሳይቻቸዋለሁእና። እና እንደዚህ አይነት ጓደኛ ይስጣችሁ፣ የምሬ ነው። እንዲ የጋዋሱስ መኖሩን አውቃ ይሄንን ተሸክማ መምጣቷ እንግዲህ አስቡት፣ ዋናው እሱ ነው። ከስጦታም ስጦታ ማለት ይሄ ነው። እና ደግሞ ተመልከቱ እንግዲህ እስቲ እዚ ተመልከቱ። እንደዚህ ቀብታ ብያታለሁ። ገቦይቱ የእኔ ታሰራሯ ተቀባባይ አሰራሯ ነገር ነው ያጅበኝ ማለት ነው። ወላሂ ምንይት እውነቴ ነው እኮ እንዴት አባቷ እንደምጣፈጥ ቆረሳ ልኬላታለሁ፣ ማለት ነው። ያዜ ነው። አሁን እሷ የለችም፣ እሷ ያለች ማለት ነው፣ በቃ ላህድ ያለች እና ዛሬ ሀሙስ ስለሆነ የሴትዮ ልጅ ቤት እሷ እናት ምሰራው እኔ ደግሞ ሴት ሴትየዋ እናት ቤት ነው ምሰራው። ማለት እናትና ልጅ ቤት ነው ምንሰራው እና ሀቂቃ ይሄ ዳቧ አረቢ ብላው ወይስ፣ እኔ እስቲ ፍረዱ እናንተ ማለት ነው እስቲ በቅጠል የተጋገረች ዳቦ እንግዲህ፣ በዛ አጋጣሚ የሚያገባ ምናምን ካለ መድናን ብታዟ ቪሪ ቪሪ የሆነ ዳቦን የምሰራላችሁ፣ የተለየ ዳቦ፣ ምርጥ ዳቦ ትሰራላችሁ አለች ማለት ነው ወንዶችዬ። ወላ እውነቴ ነው፣ ይሄ ሐቂቃ ማለት ነው። እንጂት በጣም ነው ደስ ያለኝ። አንደኛ ለምን መሰላችሁ? አስባ ምንክል ልቀባላት ይሄንንም ደግሞ እነሱ አይበሉትም። እርግጥ ያው ቢሆንም ብላ ለነሱም አስባ ቢገርማችሁ ብቻ አይደለም የሚሰራችው መኮር በጣጦስ ብልድ ፍረን ሰርታ መታለች። ጋሆዋ ፍልታ መታለች፣ በስቡሳ ሰርታ መታለች። እኔ በስቡሳ ላይ ብዙም አይደለሁም ያኔ ስላቸው በሀያቴ የቦስቡሳ ሰርቼ የማውቀው ሁለት ቀን ብቻ ነው እንጂ ብዙም ልምድ የለኝም። ይሁንና እሞክራለሁ ግን እንደሷ የሚሞክር የለ የለም። አበጠን እኔ አጅና ነው የሚወደው አጅና ነው ፈቂቃ አሁን አጅና ስሪ ብትሉኝ ሲኔቦል እነ ጌማት እነ ማነው እነ ቢንዛ፣ ሌሎች ሸቅላቶች ነው እንጂ ይሄ ኬካ ማካካ ወኋላ መሀላ አላውቅበትም ማለት ነው። ሀቅ ሀቁ ነው የምናገረው ማለት ነው። ድርትዬ እና እንግዲህ ያው ዳቦም ይሄንን ይመስላል ደግሞ ይልበስ ማለት ነው። ይልበስ በክብር በክብር ተሸፍኖ ይቀመጣል። እንግዲህ እና አልሐምዱሊላህ ረብ ልዓለሚን ሽኩር ገለታ ይድረሰው። እንግዲህ ዛሬ ከሚስም ቢሆን ቤቱ ቤቱ የአረብ ቤት ሳይሆን የአበሻ ቤት ነው የመሰለው ማለት ነው። ለሚመስላቸው ሁሉም ነገር የአበሻ ነው የመጣው ፣ ምግብም ይኸው ዳቦም የአበሻ ነው። ቡናው እንግዲህ ምንም አረቦች ቢሆንም ንስካፌ ምን የምወደው ንስካፌ ነው። እንግዲህ ዋናው ፍቅረኛ ያኔን ገለጥ የሚያደርገው እሱ ነው እላቸዋለሁኝ። ይችላል ይሄንን ይመስላላችሁ አለ ውዴች፣ ይሄ ላይክ ሼር ሰብስክራይብ እያደረጋችሁ እንግዲህ ያው አበረታቱን ማለት ነውና ሰሞኑን ጓደኛዬ በጥንቅሽ በተለያዩ ነገሮች እያስቀናችኝ በጥብጣኝ አለች ማለት ነው። እና እስቲ ያንቺን እንግዲህ ሀላ ተሳክቶ ወደ ሻገርሽ በሰላም ያስገባሽ በሉኝ ማለት ነው። አላስዋነው ታላ ከቤተሰብ ጋር ስትሆኑ ንንጃ ዛሬ ራሱ ፍርድ ውስጥ ደውዬ ጥንቅሽ እየበላች ነው ሰላት ወጭ ተሰባሻለች አሉኝ ማለት ነው። እና ይሄን ዘመን ጥንቅሽ እናንተ ማሻለት ተባረኩ። ከንዳርህማን እኔ እንጂ አርክ ጥንቅሽ ተበላሁ አስራ ሦስት ዓመት ሆነኝ ማለት ነው። ዘልቻ ላቅ ይሁንና ጓደኛም ስልክልኝ ፍርድ ውስጥም ዛሬ ጥንቅሽ እየበላይ ነው ስባል የምሬ ነው እንዴ? እርጉዝ ሴት ነው አልኳችሁ። ያማረኝ ግን ምን ማድረግ ይቻላል? እንግዲህ እባካችሁ እባካችሁ፣ እናንተ ኢትዮጵያ ምግብ ሰዎች በቃ አታስቀኑን፣ አታስቀኑ። ጓደኛ ሁለታ ጥንቅሽ ነሽ። እኔ እናትዬ በሶ ቢላው እሸቱ በእንትል በቆሎ እሸቱ ቃሪያ ወላ በቢዲዮ ስትንትርትል እኔ ራሱ እዛ አብሬ አትቆጫለሁ መሰለ ማለት ነው። ልጆቿ ጋር ምናምን ምናምን ምን ስትውካካ ስሜቱን አይታችሁታል። ላ ህሩ በጣም ደስ የሚለው ሀቂቃ ማለት ነው ከምነግራችሁ በላይ። ወላ ፍርዶሴ የት ነሽ? እንዲሁ ፍርዶሴ እኮ እኔ ማለት ነው በጣም ምሩ ምታረገኝ አንቺ ሳ የት ነሽ ትለኛለች። ሽሁሩ ደስ ይላል ሀቂቃ። ከቤተሰብ ከሆናችሁ የሆነ አላዲ ለተገጠር ያሚያሚያሚያም ዘመዶቻችሁ ሲያመጡላችሁ ምናምን ነገር፣ ወይኔ አላህዬ፣ አላህ በሰላም በደስታ ለሀገራችን ያብቃል። አባቢ ጉላ እውነቴ ነው። አላ ስብን ታላ በደስታ በቃ በደስታ ያስገባን ሀገራችን እና፣ መድናዬ ደግሞ በጣም ቴንኪዩ አመሰግናለሁኝ። ላቦም ይህን ስካፌም ስላመጣሽልኝ ዛሬ ውሎዬን ፈገግ ስላረግሽልኝ በጣም ነው አመሰግነው ማለት ነው። አሁን እሱ ያለች ምን ቪዲዮ እንዲሰራው አታውቅም ማለት ነው። እና ቴንኪዩ ቴንኪዩ፣ በጣም አመሰግናለሁ ቤሪ ቤሪ ጣይ እና ውዶችዬ ቢገርማችሁ እሷ የሌለችበት ነበረ አዲት የቀረብኩት ይሄ ዋናይቱ መጣ። ዝህ ተቀምጣለች ወንበር ላይ ማለት ነው። እንግዲህ ባለዲ አቦይቱ ኑስካፊ ቢሆንም ያው እንዲያልኳቸው ያው እንግዲህ ለሁለት ዓመት ሚሆን እላቸዋለኝ። እንደዚህ ይመስላል ውደችዬ። እና ቴንኪው መዲና እያመሰግናለሁ፣ እሺ ምስጋና በኪስ ባይገባ ከባ ሞሞማ ብይሻለሁ። እና ይሄንን ይመስላላችሁ። አለ ወዶች ይየ ሰላማችሁ ብዙት ብዝት ላይክሽር ላይክ ሰብስክራይብ በማድረግ አበረታቱ። ሰምታችኋል። ባይ